የፋኖ ኃይሎች በሰሞኑ ውጊያ በርካታ ከተሞችን እየተቆጣጠሩ ነው ሲል አንድ ዓለም አቀፍ ሚዲያ ይፋ አደረገ። የፋኖ አመራሮችና ታጣቂዎች ለሚዲያው በሰጡት ቃል በሰሞነኛው ውጊያ ገዢ ስፍራዎችን መቆጣጠራቸውን ተናግረዋል። የመንግስት ኮሚኒኬሽን ቢሮ በበኩሉ ውሸት ነው፣ ፋኖ ቆሞ መዋጋት የሚያስችለው አቅም የለውም ሲሉ ተደምጠዋል። ትናንት የመንግስት ወታደሮች ራያ ቆቦ በሚባል ቦታ ተኩለሽን አልፎ ሙጃና ኩልመስክን ለመቆጣጠር ሙከራ ቢያደርጉን ብርቱ ጉዳት ደርሶባቸዋል ሲል ዘገባው ጠቁሟል። በዝርዝር እናስደምጣቸዋለን። የመጨረሻው ምሽግ እየተሰበረ ነው ሲሉ አምባሳደሩ ተናገሩም። አምባሳደሩ ስለ ሰራዊቱ የሰጡት አስተያየት መነጋገሪያ ሆኗል ጦር ሰራዊቱ ትዕግስቱ ተሟጧል ድርጅቱም እየፈራረሰ ነው ሲሉ ተደምጠዋል በወልቃይት ጉዳይ በተደጋጋሚ አስተያየታቸውን በመስጠት የሚታወቁት አምባሳደሩ ስለ ሰራዊቱ እጅግ አስደንጋጭ ንግግር አድርገዋል ሰራዊቱ ከፓርቲው ጋር አንድ መሆን አቅቶታል ስለዚህም እያከተመላቸው ነው ሲሉ ተደምጠዋል እንመለስበታለን በአዋሳኛ አካባቢ ታጣቂዎች በፈጸሙ ጥቃት በርካታ ሰዎች መገደላቸው ተሰማ። ቢቢሲ አፋን ኦሮሞ ጉዳዩን በተመለከተ አንድ መረጃን አጋርቷል። ታደምጡታላችሁ። ዶናልድ ትራምፕ ዘለንስኪን አዘናግተው ጉድ ሰሯቸው። ዩክሬን ከአሜሪካ የረዥም ርቀት ሚሳይል ለማግኘት ቃል ተገብቶላት የነበረ ቢሆንም ትራምፕ ሀሳባቸውን ቀይረዋል። ትራምፕ ሚሳኤል መላክ ጦርነቱን ማባባስ ነው ሲሉም ለዘለንስኪ ቁርጡን አሳውቀዋቸዋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው የመጨረሻው ምሽግ እየተሰበረ ነው ሲሉ አምባሳደሩ ተናገሩ። አምባሳደሩ ስለ ሰራዊቱ የሰጡት አስተያየት መነጋገሪያ ሆኗል። ጦር ሰራዊቱ ትዕግስቱ ተሟጧል፣ ድርጅቱም እየፈራረሰ ነው ሲሉ ተደምጠዋል። በወልቃይት ጉዳይ በተደጋጋሚ አስተያየታቸውን በመስጠት የሚታወቁት አምባሳደሩ ስለ ሰራዊቱ እጅግ አስደንጋጭ ንግግር አድርገዋል። ሰራዊቱ ከፓርቲው ጋር አንድ መሆን አቅቶታል፣ ስለዚህም እያከተመላቸው ነው ሲሉ ተደምጠዋል። የትግራይ ታጣቂዎች ሰሞንኛ መጽን ተከትሎ በትግራይ ያለው ፖለቲካዊ ትኩሳት እጅግ ጨምሯል። መንግስት አስተያየት ለመስጠት በተቆጠበበት በዚህ የሰራዊት አመጽ ብዙ አስተያየቶች እየተሰጡ ነው። አምባሳደር ሱሌይማን ደደፎ የሰጡት

በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በህዋት ታጣቂዎችና በድርጅቱ አመራር መካከል ከፍተኛ ለመግባባት ተፈጥሮ አመፅ መቀስቀሱ ድርጅቱን ሊበትነው ተቃርቧል ብለዋል። አምባሳደሩ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የትግራይ ህዝብም ሆነ የድርጅቱ ታጣቂ ኃይል በህዋት አመራር ላይ ትዕግስቱና ተስፋው ተሟጧል ብለዋል። እንደ አቶ ሱሌማን ገለጻ ለዓመታት የድርጅቱ የጀርባ አጥንት የነበረው የታጠቀው ኃይል አሁን ላይ ለአመራሩ ጀርባውን በመስጠት ድርጅቱ የመጨረሻ ምሽግ እየተደረመሰ ይገኛል። ህዋትና የትግራይ ህዝብ አንድ ናቸው እያሉ ሲያጭበረብሩ ኑረዋል። አሁን ግን ከታጣቂዎቻቸው ጋር እንኳን አንድ መሆን አቅቷቸው እርቃናቸውን ቀርተዋል ያሉት አቶ ስሌማን የተቀሰቀሰው አመፅ ተጨማሪ የሕይወት መስዋዕትነት ከማስከፈሉ በፊት የህዋት አመራሮች በቁጥጥር ስር ውለው ለፈጸሙት ወንጀል ተጠያቂ መሆን አለባቸው ሲሉ በመግለጫቸው አሳስበዋል። ትግራይ እንደ ኤርታሌ በሚፋጅ የፖለቲካ ትኩሳት እየተናጠች ትገኛለች። ከዚህ ትኩሳት ጀርባ በርካታ የውጭ ኃይሎች እጅ መኖሩ ደግሞ ትኩሳቱን እጅግ ያባባሰና የከፉ አድርጎታል። በተለይም ካለፈው ሰኞ አንስቶ የቲዲኤፍ ጦር ወታደሮች ማመጻቸውን ተከትሎ የክልሉ ፖለቲካ ወዴት እያመራ ነው የሚለው ጥያቄ በጉልህ እንዲነሳ አድርጎታል። ከዚህ የጦር አመፅ ጀርባ ሶስት አካላት ስማቸው ሲነሳ ነበር፤ ፌዴራሉ መንግስት፣ እነጌታቸው ረዳ እንዲሁም ሻቢያ ናቸው። ህወሓት ከዚህ አመፅ ጀርባ የፌዴራል መንግስቱና ከሃዲ ሲል የጠራቸውን እነጌታቸው ረዳን ተጠያቂ ሲያደርግ፣ በአንጻሩ በሌላ ወገን ያሉት ደግሞ ሻቢያን ተጠያቂ ሲያደርጉ ለመመልከት ተችሏል። ይህ በእንዲህ እንዳለ ባለፉት ቀናት የተለያዩ የቲዲኤፍ አርሚዎች መንገድ በመዝጋትና በተለያዩ ስልቶች የተቃውሞ ድምፃቸውን ሲያሰሙ መቆየታቸው ይታወቃል። በዛሬ ዕለት ደግሞ አርሚ አምሳ ሰልፉን ተቀላቅሎ በአገረ ማርያም አካባቢ መንገድ ዘግቶ ውሏል። ከቀኑ አምስት ሰዓት ጀምሮ መንገዱን የሰራዊቱ አባላት በትልልቅ ድንጋዮች ዘግተው ድምፃቸውን ያሰሙ ሲሆን ከ ያሰሙት መፈከር ውስጥ ሰላም ይስፈን የታጋዮች ድምፅ ይሰማ ይታገል ነው ለህዝብ ነው የሚሉና ፍትህ ጠፍቷል የሚሉ ይገኙበታል በወቅቱ ጀኔራል ምግባ ኃይለ በአካባቢው በመኪና ለማለፍ በሚሞክሩበት ወቅት ሰልፈኞቹ ለማሳለፍ ፈቃደኛ ሳይሆኑ ቀርተው ነበር ጀኔራሉም ከመኪናቸው ወርደው ማንነታቸውን በመግለጽ እንዲያሳልፏቸው ጥያቄ ቢያቀርቡ ከፍተኛ ጭቅጭቅ እንደተፈጠረ ለመረዳት ተችሏል የፋኖ ኃይሎች በሰሞኑ ውጊያ በርካታ ከተሞችን እየተቆጣጠሩ ነው ሲል አንድ ዓለም አቀፍ ሚዲያ ይፋ አደረገ። የፋኖ አመራሮችና ታጣቂዎች ለሚዲያው በሰጡት ቃል በሰሞነኛው ውጊያ ገዢ ስፍራዎችን መቆጣጠራቸውን ተናግረዋል። የመንግስት ኮሚኒኬሽን ቢሮ በበኩሉ ውሸት ነው፣ ፋኖ ቆሞ መዋጋት የሚያስችለው አቅም የለውም ሲሉ ተደምጠዋል። ትናንት የመንግስቱ ወታደሮች ራያ ቆቦ በሚባል ቦታ ተኩለሽን አልፎ ሙጃና ኩልመስክን ለመቆጣጠር ሙከራ ቢያደርጉን ብርቱ ጉዳት ደርሶባታል ቸዋል ሲል ዘገባው ጠቁሟል። በአማራ ክልል የተለያዩ አካባቢዎች ሰሞኑን በነበሩ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ዓለም አቀፉ የጀርመን ድምፅ ዘግቧል። ደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በሆነቸው ጨጨሆ ነዋሪ የሆኑት አንድ የአካባቢው ነዋሪ ጨጨሆ ዘቢጥ፣ ገረገራና አፍላቂጥን ጨምሮ ዙሪያውን የፋኑ ኃይሎች እንደያዙት ለዶችቨሊ ተናግረዋል። የፋኑ ኃይሎች በሰሜን ወሎ ዞን ብቻ ስድስት ወረዳዎችን መቆጣጠራቸውን ደግሞ የጨጨሆ ክፍለ ጦር ዋና አዛዥ ሻለቃ ሚኪያስ ለዶችቨሊ ተናግረዋል። ትናንት የመንግስት ወታደሮች ራያ ቁቦ በሚባል ቦታ ተኩለሽን አልፎ ሙጃና ኩልመስክን ለመ መቆጣጠር ሙከራ ቢያደርጉም ብርቱ ጉዳት እንደደረሰባቸው አክለዋል። ፋኖች ወደ ኋላ እንደማፈግፈግ አሉለት ተስቦ ገዢ ቦታ ሲገባ የስበት ማዕከልን በመጠቀም አንድ ሰራዊት እንኳን ይዞ አልወጣም ብለዋል። የመከላከያ ሰራዊት ቃል አቀባይ ብርጋሪ ጀኔራል ጌትነት አዳነ ስለ ሁኔታው እንዲነግሩት ዶቸቬሌ በእጅ ስልካቸው ደውሎ ቢጠይቃቸውም ከመንግስት ኮሚኒኬሽን በኩል ካልመጣም መልስ እንደማይሰጡ አሳውቀዋል። ኮሚኒኬሽን ጉዳዮች አገልግሎት ሚኒስቴር ዴታ ከበደ ደሲሳ ጽንፈኛ ሲሉ የገለጡት ኃይል ትንኮሳ ከመፈጸሙ ውጭ በየቦታው የመዋጋት አቅም የለውም ብለዋል። የተለየ ዝርዝር የሚሰጡት ነገር እንደሌለ በመጥቀሰም ቀጣይ ቀጣዩ ለዶቸቨሌ ተናግረዋል። የተለየ መረጃ አድርገን የምንነግረው የለም ለሚዲያ የሚሆን ጽንፈኛው ቡድን በየቦታው ትንኮሳ ነው የሚፈጽመው እንጂ ቁሞ የመዋጋት አቅም አደረጃጀትም የለውም ሲሉም አክለዋል። ሌላ የፋኖ ታጣቂ በበኩላቸው በሰሙኑ ውጊያ ሳንቃ ዘቢጥና ዲባላን የመሳሰሉ ቦታው ሰዎችን መቆጣጠራቸውን ገልጠዋል። ፋኖ ቁጥጥር የገቡ ብዙ ወረዳዎች ብዙ ቀበሌዎች አሉ። አሁን ሰሞኑን በተደረገ ኦፕሬሽን ማለት ነው ጨጨሆ ሳንቃ፣ ዘቢት ዲባላና እነዚህ የመሳሰሉ ቦታዎች ያለበት የኛ ኃይል ነው ብለዋል። ሰሜን ወሎ ላስታ ብልብላ ኗሪ የሆኑ ሌላ አንድ ኗሪ ያሉበትን አካባቢ ለረጅም ጊዜ ፋኖ ኃይሎች እንደተቆጣጠሩ በመግለጥ በሰሞኑ ውጊያ በአካባቢያቸው እንዳልነበር ተናግረዋል። ያው አሁን ሰላም ነው ለዚህ ሁለት ቀን ያህል የሚል አስተያየትን ሰጠዋል። ትናንትና ውለትም ሰሜን ወሎ ሳንቃ የሚባል ቦታ ትንሽ ከፍ ብሎ በቅሎ ማነቂያ በሚባል ቦታ ላይ ውጊያ እንደነበር ተገልጧል። በኦሮሚያ ክልል ምስራቅ ሐረርጌ ዞን ከሶማሌ ክልል ጋር በሚዋሰነው ጭናክሰን ወረዳ የገጠር ቀበሌዎች ባለፉት ሁለት ሳምንታት ከሶማሌ ክልል የተነሱ ታጣቂዎች በፈጸሟቸው ጥቃቶች ስድስት ሰዎች ተገድለው ከአስር በላይ የሚሆኑት አካል ጉዳት እንደደረሰባቸው ቢቢሲ አፋን ኦሮሞ ዘግቧል። በዚህ ሳምንት በተፈጸመ ጥቃት ወደ ሁለት መምህራን ተገድለው ሦስት አካላዊ ጉዳት እንደደረሰባቸው መስማቱን ዘገባው ጠቅሷል። ዜና ምንጩ ስለግድያው የወረዳውን ዋና አስተዳዳሪ ሙስጠፋ ኦመር መርን ጠይቆ አስተዳዳሪው ምላሽ ለመስጠት ፍቃደኛ እንዳልሆኑ አውስቷል። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ በቅርቡ ባወጣው ሪፖርት በሁለቱ ክልሎች መካከል በተቀሰቀሰ የድንበር ግጭት ከሐምሌ ወር 2017 ዓም ወዲህ ከ288000 በላይ ሰዎች መፈናቀላቸውን አስታውቆ ነበር። በኦሮሚያና ሶማሌ ክልል አዋሳኝ አካባቢዎች የተፈናቀሉ ነዋሪዎች በድጋፍ እጥረት ችግር ላይ መሆናቸው እየተነገረ ነው። እንደ አካባቢው ነዋሪዎች አስተያየት ከባለፈው ሐምሌ ወር ጀምሮ የተቀሰቀ ሰው አለመረጋጋት የፈጠረው ችግር አልተቀረፈም። በወቅቱ ተፈጥሮ በነበረው ግጭት አንዳንድ ቦታዎች ላይ እስካሁንም ያልተከፈቱ መንገዶች መኖራቸው ነው የሚነገረው። የሶማሌ ክልልን የሚያዋስነው የኦሮሚያ ክልል ምስራቅ ቦረና ዞን ዋጭሌ ወረዳ ኗሪ የሆኑ አስተያየት ሰጪ ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቀው በሰጡት አስተያየት በእኛ አካባቢ ግጭት ነበር፣ ግን አሁን ግጭቱ ቁሞ፣ ሰው ግን በእኛ ወረዳ በስፋት ከሚኖርበት አካባቢ እንደተፈናቀለ ነው በማለት በዋሳ አካባቢዎቹ በስፋት የመንግስት የጸጥታ አካላት እንደሰፈሩበት አስረድተዋል። ባለፈው ሐምሌ ወር የተቀሰቀሰውና የሰው ህይወት መቅጠፍን ጨምሮ በርካቶችን ከቤት ንብረታቸው ያፈናቀለው ግጭት ለጊዜው መቆሙን የገለጹት አስተያየት ሰጪው የዋጭሌው ወረዳ ነዋሪ አሁን ላይ ወደ ከተሞች አካባቢ የተፈናቀሉ ያዋሳኝ ቀበሌያት ነዋሪዎች እስካሁንም ወደ ቄያቸውና ነባሩ ኑሯቸው እንዳልተመለሱ ገልጸዋል። በአሁኑ ወቅት ምንም አይነት ግጭት በዚህ አካባቢ ላይ እየተካሄደ አለመኖሩን ግን አንስተዋል። ሌላው አስተያየት ሰጪ የሞያሌ ከተማ ኗሪ ክረምቱን በተለያዩ የሁለቱ ክልሎች አዋሳኝ ላይ ተከስቶ የነበረው ግጭት ብዙ ህዝብ ተቀላቅለውና ተከባብረው በሚኖሩበት ሞያሌ ከስጋት የዘለለ ግጭት አለመስተዋሉን በመግለጽ በተለያዩ ወረዳዎች ላይ ግን የሰዎችን እንቅስቃሴ የገደበ ግጭት አሁንም ድረስ ጥለው አለመገፈፉን አስረድተዋል። ዶናልድ ትራምፕ ዘለንስኪን አዘናግተው ጉድ ሰሯቸው። ዩክሬን ከአሜሪካ የረዥም ርቀት ሚሳይል ለማግኘት ቃል ተገብቶላት የነበረ ቢሆንም ትራምፕ ሀሳባቸውን ቀይረዋል። ትራምፕ ሚሳይል መላክ ጦርነቱን ማባባስ ነው ሲሉም ለዘለንስኪ ቁርጡን አሳውቀዋቸዋል። ወገደኛው ትራምፕ ዩክሬን እና ሩሲያ ባሉበት ይቁሙ ሲሉ ጦርነቱን እንዲገታ አሳስበዋል። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ውይይት አድርገዋል። ከውይይቱ በኋላ ትራምፕ ማሃውክ ረዥም ርቀት ተወንጫፊ ሚሳኤልን በተመለከተ ምንም ፍንጭ አልሰጡም። ወራቶች በፊት ትራምፕ ለዩክሬን ረዥም ርቀት ተወንጫፊ ሚሳኤል ሊሰጡ እንደሚችሉ ተናግረው ነበር። ከዘለንስኪ ጋር ከተወያዩባቸው ነጥቦች አንዱ የዚህ መሳሪያ ጉዳይ ነበር። ሆኖም ግን መሳሪያው ለዩክሬን እንዲሰጥ ስለመስማማታቸው ለማወቅ አልተቻለ። ዘለንስኪ መሳሪያውን ያገኙ አይመስልም። ትራምፕ አሁን ላይ መሳሪያውን ለዩክሬን ለመስጠት ዝግጁ እንዳልሆኑ ጠቁመዋል። በውይይታቸው ስለ ረዥም ረዥም ርቀት ሚሳይሎች መወያየታቸውን ፕሬዝዳንቱ ተናግረዋል። ሆኖም ግን አሜሪካ ነገሮችን ማባባስ ለማትፈልግ መግለጫ ለመስጠት አልፈቀዱም። ከውይይቱ በኋላ ትራምፕ በማህበራዊ ሚዲያ ገጻቸው የዩክሬንና ሩሲያ ባሉበት ይቁሙ ሲሉ ጦርነቱ እንዲገታ አሳስበዋል። ትራምፕ ከዘለንስኪ ጋር ከመወያየታቸው አንድ ቀን ቀደም ብሎ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ተነጋግረዋል። በቅርቡ ሁለቱ መሪዎች ሃንጋሪ ውስጥ ይገናኛሉ ተብሎ ይጠበቃል። ዘለንስኪ ረዥም ርቀት ተወንጫፊ ሚሳኤል እንዲሰጣቸው የሚፈልጉት የሩሲያን የኃይል አቅርቦት ለማዳከም ነው። ትራምፕ ሚሳኤል መላክ ጦርነቱን ማባባስ ቢሆንም ጉዳዩ ለውይይት ክፍት ነው ብለዋል። ቶማሃውክ ሳያስፈልግ ጦርነቱን በቅርቡ እናስቆማለን ብዬ ተስፋ አደርጋለሁ ሲሉም አክለዋል።